ሰላም ሰላም፣ እንዴት ናችሁ ውድ በሀገር ውስጥ እና በውጭ የምትገኙ የዘመን ስፖርት ቤተሰቦች እንዴት ናችሁ? በያላችሁበት የከበረ ሰላምታችን ወደ እናንተ ድረስ። እንግዲህ በየእለቱ በየሳምንቱ የሚለቀቁ አዳዲስ ስፖርታዊ መረጃዎችን የምናደርስበት ዩቲዩብ ቻናል ነው ይህ ዘመን ስፖርት ዩትዩብ ቻናል ስለሆነ ሙላችሁም ሰብስክራይብ ላይክና ሸር እያደረጋችሁ ቤተሰብ በመሆን በየዕለቱ የሚለቃቸውን አዳዲስ ጉዳዮች እንድታደምጡ እንጋብዛለን። እንግዲህ በእንግሊዝ ፕሪሚየር ሊግ የተሰሙ አዳዲስ ጉዳዮች አሉ። በአርሰናል ቤት አዳዲስ የዝውውር ጉዳዮች እንዲሁም ከተጫዋቾች ጋር በተገናኘ የተራዘሙ ኩንትራቶች አሉ። እንዲሁም በሰበር መረጃም የምነግራችሁ መረጃ አለ። ከአርሰናል ጉዳይ ነው የምንጀምረው ውድ አድማጮች። በዚህም እንግዲህ በአርሰናል ቤት ካለፈው የውድድር ዓመት በተለየ መልኩ የሚኬል አርቴታ ቡድን ጎል ማስቆጠር የሚከብደው ቡድን አይደለም። ጎሎችንም በተለያዩ የጨዋታ እንቅስቃሴዎች ያስቆጥራል። ይህንንም እየተመለከት ነው እንገኛለን። በተቃራኒውም የተከላካይ መስመሩ ምስጋና ይግባው እና ጎል እንዳይቆጠርበትም፣ ጎል ለማግኘትም እምብዛም ሲቸገር አልተመለከት ነውም በዚህ የውድድር ዓመት የጠንካራ ጥምረትም አርሰናልን በፕሪምየር ሊጉ የደረጃ ሰንጠረዥ ላይ ከማንቸስተር ሲቲ በአራት ነጥብ በልጦ እንዲሁም ከአምናው ሻምፒዮን ሊቨርፑል በስምንት ነጥብ በልጦ አንደኛ ደረጃ ላይ እንዲቀመጥ አስችሎታል። በአርሰናል ቤት እንግዲህ ከሳካ ትሮሳርድ ሜሪኖ ካላፊዮሪ እንዲሁም ሌሎች ምርጥ ብቃታቸው ላይ የሚገኙ ተጫዋቾችን መጥራት እንችላለን። ነገር ግን ምርጥ ብቃቱን በየጨዋታው የሚያሳየውን የውድድር ዘመኑን ክስተት ልንለው እንችላለን ምርጥ ተጫዋች ሆኖ የቆየውን ማለት ነው ገብርኤል ማግሀሌሽን ማንሳት ተገቢ ይመስለኛል። ውድ እንግዲህ የገብርኤል ማግሀሌሽ እድገት በአርሰናል ምን እንደነበረ ስንመለከት ገብርኤል በ2020 ክረምት ላይ ነው በሃያ ሰባት ሚሊዮን ፓውንድ ከሎሴ ሊል አርሰናልን የተቀላቀለው። ከዚያን ጊዜ ጀምሮ ሊታይ በሚችል መልኩ ጉልህ እድገትን ማሳየት እየቻለ ተጫዋች ነው። ብራዚላዊው በመድፈኞቹ ቤት እንግዲህ የመጀመሪያ የውድድር ዘመን መጥፎ ተጫዋች አልነበረም። ነገር ግን በቡድኑ ውስጥ ከመጀመሪያዎቹ ስሞችም አንዱ አልነበረም። ለምሳሌ እንደውም ፓርቲ ታሰር በመጀመሪያው ዓመት በሁሉም ውድድሮች 32 ጨዋታዎችን ብቻ የተሳተፈ ሲሆን ከእነዚህም ውስጥ 23ቱ በሊጉ ያደረጋቸው ናቸው። በጨዋታውም ውስጥ በአማካይ ማለት ነው 157 ነጥብን ማግኘት ችሎ የነበረው ማለት ነው። በሚቀጥሉት ወቅቶችም ሁልጊዜም የኋላው መስመር አባል የነበረ ተጫዋች ነበረ። ነገር ግን ምርጥ ብቃቱ ላይ አልነበሩም። እንደውም አስታውስ ከቻለም በ2023 የውድድር ዘመን የመጀመሪያ ደረጃዎች ላይ ለአርሰናል ውጤት ዝቅ ማለት እሱ ተጠያቂ ሆኖም ነበረ። እንዲሁም አርሰናል ከሊድስ ዩናይትድ ጋር በሜዳው ውጭ ባደረገው ጨዋታ ማለት ነው የፍጹም ቅጣት ምት ማሰጠቱን ተከትሎ ሪዮ ፈርዲናንድ በየሳምንቱ በዜና ዘገባ ላይ ይህንን ተጫዋች በመጥፎ ክስተት ያነሳውም ነበር የምናስታውሰው ጉዳይ ነው። በእርግጥ ሪዮ ፈርዲናንድ ስለ አርሰናል ጥሩ አስተያየቶችን የሚሰጥ አይነት ስፖርት ተንታኝ አለለም። የቀድሞ የማንቸስተር ዩናይትድ ሌጀንድ እንደነበረ የምናስታውሰው ጉዳይ እንደ ድል ሆኖ በዚያው ዓመት መጨረሻ ላይ እና ከዚያን ጊዜ ጀምሮ በተደረጉ ጨዋታዎች ይህ የቀድሞ የሌል ኮከብ ገብርኤል ማግሀሌሽ ተአማኒነትን እያገኘ መጥቷል። አልፎ አልፎ የካፒቴን አርማም ኪለብስም ደርሷል። በአርቲ ተስር ማለት ነው። እናም በዚህ ዓመት ለክለቡ ድንቅ ብቃቱን እያሳየ ከሚገኙ የኋላ ግድግዳዎች መካከል አንዱ ተጫዋች ገብርኤል ማግሀሌሽ ነው። እስኪ ገብርኤል ማግሀሌሽ ከ2021 እና ከ2526 መካከል ያለውን ቁጥራዊ መረጃውን እንመልከት እስኪ ውድ አድማጮች እንግዲህ በሁለቱ የውድድር ዓመታት ማለትም በ2021 የውድድር ዘመን እና 2526 ያለውን የውድድር ዘመን መመልከት ከቻልን ገብርኤል ማግሀሌሽ ነን ፔናልቲ ጎልስ ፕላስ አሲስቱን ስንመለከት በ2021 የነበረው ቁጥራዊ መረጃ 0.06 ፐርሰንት ነበረ። ነገር ግን በ2526 ወይም በአሁን የውድድር ዘመን ማለት ነው 0.21 ፐርሰንት በመሆን እንግዲህ በደንብ ቁጥሩ እንዳሻቀበ እንመለከታለን። ከዛ ውጭ ሾቶችን ስንመለከትም ዜሮ ነጥብ ስልሳ አራት የነበረው በአሁኑ የውድድር ዘመን ወደ ዜሮ ነጥብ ዘጠና ሶስት አሳድጎታል። ፓሲንግ አኪሬሲን ወይም የተሳኩ ቁልፍ ፓሶችን ስንመለከት ሰማኒያ አምስት ነጥብ ሶስት ፐርሰንት የነበረውን አሁን ላይ ወደ ሰማኒያ ስምንት ነጥብ ስድስት ፐርሰንት አሳድጎታል። ኬ ፓሶችን ወይም ቁልፍ ኳሶችን ስንመለከት ዜሮ ነጥብ አስራ አንድ የነበረው አሁን ላይ ወደ ዜሮ ነጥብ ሰላሳ አራት ፐርሰንት ማሳደግ የቻለ ተጫዋት ነው የሾት እድሎችን መፍጠርም 0 ነጥብ 53 የነበረው አሁን ላይ ወደ 1 ነጥብ 23 ፐርሰንት ማሳደግ ችሏል። የተመቱ ኳሶችን መከልከል ወይም ሾት ብሎክድ የምንለው አይነት እንቅስቃሴም ዜሮ ነጥብ ሰማንያ ሁለት ፐርሰንት የነበረው ወደ አንድ ነጥብ ሰላሳ ፐርሰንት አድጓል። ውድ አድማጮች እንዲሁም ፓስ ብሎክዱን ስንመለከት ዜሮ ነጥብ ሰላሳ ሁለት የነበረው ወደ ዜሮ ነጥብ አርባ ስምንት አድጓል። ግንኙነቶችን ማሸነፍ ሁለት ነጥብ ሃምሳ ዘጠኝ የነበረው ወደ ሦስት ነጥብ ሰላሳ ሁለት አድጓል። እንግዲህ ይህን እድገቱን የምናይበት ሌላው መንገድ ቁጥሩን ከመጀመሪያው ውድድር ዘመን እንዲሁም ከዛሬው ጋር ለማወዳደር እንዲያመቸን ውድ አድማጮች ይህንን ቁጥሩ የመረጃውን ወደ እናንተ ያካፈልኩት ይህን ማድረጉ የሰባት ዓመት ወጣት አሁን ብዙ ታክሎችን ማሸነፉን ተጨማሪ ኳሶችን ማገድና ኳሶችን ማቀበል ተጨማሪ ኳሶችን እንደሚያደርግ በአየር ላይ የሚላኩ ኳሶችን የበለጠ የጎል ስጋት እንደሆነና ለቡድን አጋሮቹ የገብድሎችን በመፍጠር ረገድ የተሻለ መሆኑን ያሳየን ያየንበት ቁጥራዊ መረጃ ነው ማለት ነው። ወደ አድማጮች በአጠቃላይ ገብርኤል ላለፉት አመታት ተፈጥሯዊ ስሜቱን ማስተላለፍ ችሏል። አሁን ደግሞ የክለቡ ዋነኛ ተከላካይ ነው ሊባል ይችላል። ስለዚህ ቤርታ ልክ እንደሱ ሊያድግ የሚችል ሰው ወይም ተጫዋች ማስፈረሙ በጣም ጥሩ ዜና ነው ብለን ልንመለከታቸው ከምንችላቸው ጉዳዮች መካከል የመጀመሪያውና ተጠቃሹ ይሆናሉ። ውድ አድማጮች ሌላው እንግዲህ በአርሰናል ቤት አዲስ ጉዳይ ብለን ልናነሳው የምንፈልገው ነገር አለ። ይህ ጉዳይም የአርሰናል የኋላ መስመር ደጀኖቹ ጁሪየን ቲምበር እና ገብርኤል ማግሃሌሽ በሁስኮርድ ምርጥ ቡድን ውስጥ በአውሮፓ ከሚገኙ ከፍተኛ አምስት ሊጎች ከሚጫወቱ ተጫዋቾች ውስጥ ተካተዋል። ሁስኮርድ እስካሁን ለአውሮፓ ምርጥ አምስት ሊጎች የወቅቱ ምርጥ ቡድናቸውን አረጋግጠዋል። እናም የአርሰናል ሁለቱ ተጫዋቾች ጁሪየን ቲምበር እና ገብርኤል ማግሃሌሽ ሁለቱም በዚህ በሁስኮርድ በመዘገበው ምርጥ 11 ተጫዋቾች መካከል እንግዲህ ተገኝተዋል። ካርሰናል ቲምበር፣ ገብርኤል ማጋሌሽ ሁለቱም ተሳትፈዋል። በዚህ የውድድር ዘመን በአማካይ እንግዲህ ጁሪያን ቲምበር 7.21 ደረጃ አገኝቷል። እንዲሁም ገብርኤል ማጋሌሽ 7.30 ስታት አገኝቷል ወይም ደረጃ አገኝቷል። ይህ ማለት ሁለቱም በየቦታ ከፍተኛ ቁጥርን ያስመዘገቡ ከፍተኛ ደረጃ የተሰጣቸው ተጫዋቾች ናቸው ማለት ነው። የቲምበር መካተትም ሆነ የገብርኤል መካተት ስለሆነም የሚያስገርም ጉዳይ አይደል። የአርሰናል ደጋፊዎች ገብርኤልን የጥቅምት ወር ምርጥ ተጫዋች አድርገው እንደመረጡት እናስታውሳለን። እንዲሁም ቲምበርም ለፕሪሚየር ሊጉ የወሩ ምርጥ ተጫዋች እንዲሁም ለክለቡ ሽልማትም የታጨ ተጫዋች እንደሆነ የምናውቀው ጉዳይ መድፈኞቹ በ2526 የአውሮፓ ከፍተኛ አምስት ሊጎች ውስጥ ጠንካራው መከላከያ መስመር አላቸው። እናም እንግዲህ ሁስኮርድ እነዚህን ቁልፍ ተጫዋቾችን ማካተቱ ምክንያታዊ አድርገን እንወስደዋለን ማለት ነው። ነገር ግን በቡድን ውስጥ በሁስኮርድ ምርጥ ተጫዋቾች ዝርዝር ውስጥ ማለት ነው ሶስት የባየር ሙኒክ ተጫዋቾች አሉ። ይህም ለአርሰናል የማስጠንቀቂያ ምልክት ሆኖ እናገኘዋለን ማለት ነው። ውድ አድማጮች አርሰናል በዚህ ወር መጨረሻ ላይ ከጀርመኑ ክለብ ባየር ሙኒች ጋር በሻምፒየንስ ሊጉ የሚጫወት መሆኑ አይዘነጋም። በባየር ሙኒክ ቤት እንግዲህ ማይክል ኦሊሴ፣ ሃሪኬን እና ሉዊስ ዲያዝ የባየር ሙኒክን የፊት መስመር የሚመሩት ጎላ ነፍናፊ ናቸው። እነዚህም ሶስት ተጫዋቾች እንግዲህ በሁስኮርድ እንዳልኳችሁ ቀደም ብዬ ምርጥ የፊት መስመር አጥቂ ተብሎ መካተት ችለዋል። ምንም እንኳን ሉዊስ ዲያዝ በቅጣት ምክንያት ከአርሰናል ጋር ለመጫወት እንደማይችል መጥቀሱ ተገቢ ቢሆንም ማለት ነው። ሚኬል አርቴታ እንግዲህ ጨዋታውን በሶስት ነጥብ ያጠናቅቃል የሚል ተስፋ ካለ እንግዲህ ከሉዊዝ ዲያዝ ውጭ የተቀሩትን ሁለቱን የሙኒክ አጥቂዎች በቲምበር እና በገብርኤል ማግሀሌሽ እንዲሁም በሌሎች በመሳሰሉት የኋላ ግድግዳዎች ማከም ይኖርበታል ወይም ማገድ ይኖርበታል ማለት ነው። ይህ ካልሆነ አርሰናል ሶስት ነጥብ ለማግኘት የሚቸገር ክለብ ሊሆን ይችላል ብለን እናስባለን። እንግዲህ ከኢንተርናሽናል እረፍት ወይም ከኢንተርናሽናል ጨዋታዎች በኋላ ሲመለስ የአውሮፓ ሻምፒየንስ ሊግ ይደረጋል። ይህ ጨዋታ በጉጉት የሚጠበቅ ጨዋታ ነው። በሌላ የአርሰናል አዲስ ጉዳይ ማለትም በሰበር የምነግራችሁ ጉዳይ አለኝ ብዬ ነበረ፣ ቀደም ብዬ ይህም በአርሰናል ቤት ያለ አዲስ ጉዳይ እንግዲህ የአርሰናሉ ኮከቡ ቡካዮ ሳካ ጋር በረጅም ጊዜ ኮንትራት ዙሪያ ከስምምነት ላይ መድረሳቸው ተገልጿል። ውድ አድማጮች የአርሰናሉ አሰልጣኝ ማይክል አርቴታም ከኤምሬ ስቴዲየም የኮከቡ ውል ማለቁን ተከትሎ አሁን ላይ የዚህ ስምምነት መበሰር ትልቅ ማበረታቻ እንደሆነለትም እየተነገረ ይገኛል። አንድሪያ ቤርታና አርሰናል እንግዲህ በርካታ የኮንትራት ማራዘሚያዎችን አስቀድመው ማድረጋቸው ታውቋል። እናም ወሳኝ ንግግሮችን እንደ ቡካዮ ሳካ እና ጁሪያን ቲምበር ካሉ ኮከብ ተጫዋቾቻቸው ጋር ቀደም ብለው ማድረጋቸውን ቀጥለው ነበር። ዊሊያም ሳሊባ እና ገብርኤል ማግሀሌሽ ሁለቱም በዚህ ዓመት መጀመሪያ ላይ እስከ 2030 ድረስ የረዥም ጊዜ ኮንትራትን መፈጸማቸውን እናውቃለን። ሪያል ማድሪድ በተለይ በሳሊባ ላይ ከፍተኛ ፍላጎት ካሳየ በኋላ እነዚህ ስምምነቶች እንዳስፈላጊ ተደርገው ልዩ ትኩረት ተሰጧቸው እየተሰራባቸውም ነበር። እናም ሁለቱንም ያለም እግር ኳስ የማል ተከላካዮችን ማሰር ለአርሰናል ትልቅ ውጤታቸው ነው። ቤርታም ከሰሯቸው ከባር ስራዎች አንዱ አድርገን መውሰድ እንችላለን። ውድ አድማጮች እንዲሁም በአርሰናል ቤት እየጨመረ የበጡ የአካዳሚ ኮከቦች እድገትም ኢታን ዋኔሪ እና ማይልስ ሎሪስ ስኬልን በክረምቱ አዲስ የአምስት ዓመት ኮንትራቶችን በመፈረም ወደ አንደኛ ቡድን መቀላቀል አስችሏል። እናም አርሰናል ለወጣቶች እድገት ያለውን ቀጣይ ቁርጠኝነትም ያሳየበትም ሆኗል። ምንም እንኳን አንዳንድ ዘገባዎች እንደሚጠቁሙት ማይልስ ሎዌስ ስኬሊ ከሪካርዶ ካላፊሪ እና ከፒሮ ሂንካፕ ቀጥሎ ተሰላፊ መሆኑ ከሰሜን ለንደን ሊወጣ እንደሚችል አንዳንድ ዘገባዎች ሲገልጹ ስንሰማ የነበረ ቢሆንም ነገር ግን ሁለቱም ታዳጊዎች እድሎችን ሲያገኙ በጣም ያስደነቁ ተጫዋቾችና በአርሰናል ዘንድ እንደ የክለቡ የወደፊት እቅድ ዋና አካል ተደርገው መወሰድም የቻሉ ተጫዋቾች ስለሆኑ ያን ያክል የሚያሰጋ ጉዳይ አይኖረውም ብዬ አስባለሁ። ከዛ ውጪ ግብ ጠባቂው ዴቪድ ራያ እና የክንፍ ተጫዋቹ ሊያንድሮ ትሮሳርድ ከሀያ የ25/26 የውድድር ዘመን በፊት ከፍተኛ የደሞዝ ጭማሪ አግኝተዋል። በተለይም የትሮሳርድ ሁኔታ ያልተለመደና አስደሳች ነበር። ምክንያቱም ቤልጅማዊ በኮንትራቱ ላይ ተጨማሪ ዓመታትን ሳይጠይቅ ወይም ሳይጨምር ነው የደሞዝ ማስተካከያ ለማድረግ የተስማማው። ይህ አስደሳች ነገር ነው ለአርሰናል፣ ምክንያቱም አርሰናል በቀጣይ ሌላ ኮከብ ለመሳብ ያስችለዋል ማለት ነው። ነገር ግን ቀደም ባሉት ቀናቶች ሊያንድሮ ትሮሳርድን ኮንትራት ለመስጠት እንደተዘጋጁም አንዳንድ ጭምጭምታዎችን ስንሰማ የነበረው ጉዳይ ነው ማለት ነው። ውድ አድማጮች ከሁሉም በላይ ግን በጣም ወሳኝ የሆነው የአዲስ ስምምነት ንግግሮች በሳካ ዙሪያ ያተኮሩ መሆናቸው ነበር። አሁን ላይ አርሰናል ከእንግሊዙ ኢንተርናሽናል ጋር ባደረገው ድርድር ጥሩ መሻሻል ማሳየቱም ተነግሯል። ሁለቱም ወገኖች ተስማምተው አብረው እንዲቀጥሉ ተስማምተዋል የሚል መረጃ ወጥቷል። ይህ የ24 ዓመቱ ኢንተርናሽናልም እስከ 2027 የሚቆይ አዲስ ስምምነትን የተቀበለም ሲሆን በሳምንት ከ300 ሺህ ፓውንድ በላይ ደሞዝ የሚከፍለው የአርሰናል በታሪክ ከፍተኛ ተከፋይ መሆን የሚችል ተጫዋችም ይሆናል ተብሎ ይጠበቃል። ውድ አድማጮች አሁን ላይ በቲም ቶክ መረጃ መሰረት ነው ይህንን እየነገርኳችሁ ያለሁት። በድርድሩ ስምምነት መሰረትም እንግዲህ አሁን ላይ ከስምምነት ላይ እንደተደረሰን የተገለጸው አርሰናል የቡካዮ ሳካ አዲስ ውል ለመስጠት ተስማምቷል። በአዲሱ ኮንትራቱ ላይ በጊዜው ይፋዊ ማስታወቂያ እንደሚወጣም ይጠበቃል ተብሏል። ሳካም እንግዲህ በአርሰናል ቆይታ የትልቁን ዋንጫ ለማሸነፍ መርዳት እፈልጋለሁ ብሏል። ቀጣዩ ደረጃ ይህ ነው። ለብዙ ዓመታት ብዙ ውጣ ውረዶችን አብረን አሳልፈናል። እናም አሁን ወደሚቀጥለው ደረጃ መሄድ እንፈልጋለንም ብሏል። አጥቂው እንግዲህ በአርሰናል ከ277 በላይ የመጀመሪያ ቡድን ጨዋታዎችን አድርጎ በሁሉም ውድድሮች 76 ጎሎችን በማስቆጠር በጥቅምት ወር ሁለት መቶኛ የፕሪሚየር ሊግ ጨዋታውን ለክለቡ በማድረግም ትልቅ ምዕራፍ ላይ የደረሰ ተጫዋች ነው። ለኢትዮጵያ አቆጣጠር በ2018 ከቫረስ ካላ ፖልታቫ ጋር ሲኒየር ጨዋታውን ካደረገበት ጊዜ ጀምሮ እንግዲህ ያስመዘገበው ውጤት እጅግ ያልተለመደ ነው። ውድ አድማጮች ከውከቡ 56 ጎሎችን ከመረብ በማሳረፍ 51 ለጎል የሚሆኑ ኳሶችን አመሻሽቶ ማቀብሏል። ይህን ማድረግ የቻሉት ክርስቲያኖ ሮናልዶ፣ ራሂም ስተርሊንግ እና ሪያን ጊግስ ብቻ ናቸው። አርቴታ ከዚህ በኋላም ገና ምርጡን ሳካን መመልከት እንችላለን ትችላላችሁ፣ ሲልም አስተያየቱን ሰጥቷል። ማለት ነው ውድ አድማጮች እንግዲህ የአርሰናል አዳዲስ ጉዳዮች እነዚህን ይመስላሉ። እንዲሁም ሌላው ትናንትና ምሽቱን ከሰማናቸው መረጃዎች መካከል ውድ አድማጮች የዓለም ቁጥር አንዱ ተጫዋች ሊዮኔል ሜሲ በባርሴሎና በካምፕኑ ሐውልት ሊቆምለት እንደሆነ እንግዲህ መረጃዎች እየወጡ ይገኛሉ። ውድ አድማጮች የስምንት ጊዜ ባላንዶር አሸናፊው ተጫዋች ሊዮኔል አንድሪያስ ሜሲ በቀድሞ ክለቡ ባርሴሎና ሐውልት ሊቆምለት መሆኑ ተገልጿል። እንግዲህ ባርሴሎና ለሊዮኔል ሜሲ በአዲሱ ካምፕኖ ስቴዲየም በር ላይ ነው ሐውልት ለመስራት ማቀዱን የክለቡ ፕሬዚዳንት ዋን ላፖርታ ያስታወቁት ዋን ላፖርታ ሲናገሩም እንግዲህ ሁሉም የባርሴሎና ደጋፊ ሜሲ ሐውልት እንዲቆምለት ይፈልጋሉ። ስለሆነም ይህንን እውን ለማድረግ እንሰራለን ሲሉም ተደምጠዋል። የሐውልቱ ንድፍ ተሰርቶ ሲጠናቀቅ ከሊዮኔል ሜሲ ቤተሰብ ጋር እንነጋገራለን ሲሉም ገልጸዋል። ለሊዮኔል ሜሲ ሐውልቱ እንዲቆም ፈቃዱን ሲሰጠን ብቻ ነው ክለቡ ወደ ስራ እንደሚገባ ፕሬዝዳንቱ ጨምረው መናገር የቻሉት ማለት ነው። ስለሆነም የምንጊዜም የእግር ኳስ ምርጡ ተጫዋች ሊዮኔል አንድሪያስ ሜሲ በቀድሞ ከፍተኛ ታሪክ ከፍተኛ ገድል ባስመዘገበበት ባርሴሎና አሁን ላይ ሀውልት ሊቆምለት እንደሆነ እንግዲህ እየሰማን እንገኛለን። እጅግ አስደሳች የሆነ መረጃ ነው ውድ ሌላው እንግዲህ በምሽቱ የተለያዩ ሀገራዊ ጨዋታዎች ተካሂደዋል። የአውሮፓ እንዲሁም የአፍሪካ ጨዋታዎች ተደርገዋል። ከነዚህም መካከል ናይጄሪያ ከጋቦን ያደረጉት የፍጻሜ ጨዋታ ነበረ። በዚህም ናይጄሪያ ለፍጻሜ ማለፏን አረጋግጣለች። ውድ አድማጮች በአፍሪካ ዓለም ዋንጫ ማጣሪያ ጥሎ ማለፍ ጨዋታ ነው። ናይጄሪያ ጋቦንን አራት ለአንድ በሆነ ውጤት በማሸነፍ እንግዲህ ለፍጻሜ ማለፍ የቻለችው በዚህ ጨዋታም የናይጄሪያን የማሸነፊያ ግቦች ቪክተር ኦሲሜን ሁለቶችን ጎሎች ማስቆጠር ሲችል፣ እንዲሁም አዳምስና ኢጁክ ከመረብ ማሳርፏል። እንዲሁም ለጋቦን ብሔራዊ ቡድን ብቸኛዋን ግብ ለሚና ማስቆጠር እንደቻለ ለማወቅ ተችለ። ውድ አድማጮች ናይጀሪያ ማሸነፏን ተከትሎም እንግዲህ እሁድ ለሚካሄደው የፍጻሜ ጨዋታ ማለፏን አረጋግጣለች። ናይጀሪያ በፍጻሜው የካሜሩንና የዴሞክራቲክ ኮንጎን አሸናፊ የምትገጥም ይሆናል። ውድ አድማጮች እንግዲህ ውድ አድማጮች እለቱን አዳዲስ ስፖርታዊ ጉዳዮችን ጋ ማለት ነው ቤተሰብ እንድትሆኑ ጋብዣለሁ። የተለያዩ መረጃዎችንም እንድትከታተሉ ጋብዣለሁ። ውድ አድማጮች ሰናይ ጊዜ።